ከእናንተ ሁለት ቆንጆዎች የሚፈጠረውን ልጅ ሳስበው ወይ ጉድ ነው። የዛሬ ዓመት መቶ ታብታብ ያደርግልሻል። እኔ አገናኘቼ የዛሬ ዓመት መቶ ታብታብ ያደርግልኛል። ልጃቸው ቆንጆ ልጃቸው

ካላችሁ እናንተ ተግባብታችሁ አውርታችሁ ለቁም ነገር ስደርሱ ሰርጋችሁን ስፖንሰር የማደርገው እኔ ነኝ። ስፖንሰሮች አሉኝ፣ ድርጅቶች ማስታወቂያ እንሰራላቸው። ድርጅቶች አንቺ ቤት ለተገናኙ ጥንዶች ሰርጋቸውን ስፖንሰር ያሉኝ እናደርጋለን ብለው ቃል የገቡልኝ ድርጅቶች አሉ። እንደገና ደግሞ ሪም ጎልድ ዳይመንድ ሪንግ ፊፍቲ ፐርሰንት ዲስካውንት ትሰጣችኋለች፣ እናንተ ለቁም ነገር ስበቁ። ኦኬ ለቁም ነገር ከበቃችሁ ሚዛር ነው ከተግባባችሁ በሁሉ ነገር እሺ ነው በጣም ነው የምታምሪው። እናት በጣም ታምሪ ያለሽ ቆንጅ ልቅም ያለ። እሺ፣ እናመሰግናለሁ። ይመችህ። አፍሰሃል፣ አፍሰሃል፣ አፍሰሃል፣ አፍሰሃል። ይመችህ። ከሌላ ሰው ጋር እንዳትጀናጀኝ እሺ። እኔ ከሰጠው ሰው ጋር ብቻ ብዙ ፎሎ ያደረጉች ሰዎች ሲጽፉልሽ በውስጥ እንዳትመልሽ እሺ። አበላሽ ይሻል ቀጣፋሽ፣ ቀጣፋሽ ነኝ አቡዬ። አዎ ቀጣንተለክ ልፈሳ። እድልህ ነው እንግዲህ እንደ ኧረ፣ በደምብ ደግሞ አፍሰው ሲዱካር። እሺ፣ በመልክ አይደለም። የወንድ ልጅ መልክ ምን ያደርጋል? የአማራ ለአማራ ወንድ ዋናው እኮ መጀመሪያ ጋቢናው ነው ነው የወንድ ጋቢና ምንም አያደርግም። ጉማሬ ቢመስል እራሱ ምንም ችግር የለውም ወንድ ልጅ። እሺ አንደኛ ጊፍት እየሰጡን ነበር። ሸፍኑብኝ፣ ስም ግን የኤርሚን መስፈርት አነብላችኋለሁ። እሺ የኤርሚ መስፈርት በእምነቷ ኦርቶዶክስ የሆነች ሶሪ፣ አይደለም ክርስቲያን የሆነች ክርስቲያን ይቅርታ፣ እንዳለ ኦርቶዶክስ ስለሚል ዝጋ፣ ያንዶብኝ፣ ይቅርታ። በእምነቷ ክርስቲያን የሆነች ክርስቲያን ማለት ሶስቱ እምነቶች ናቸው። አ ክርስቲያን የሚባሉት ኦርቶዶክስ፣ ጴንጤ፣ ሶሪ፣ ፕሮቴስታንት፣ ኦርቶዶክስ፣ ፕሮቴስታንት እና ካቶሊክ ሶስቱ አይደለም ሶስቱ ናቸው ክርስቲያን የሚባሉት። ኦኬ ከሶስቱ አንዱ የሆነች እና እድሜዋ ከ25 እስከ 35 የሆነ አሜሪካ፣ ካናዳ ወይም አውሮፓ፣ የመጨረሻ ምርጫው ዩናይትድ አረብ ኤሚሬት ኖ፣ ምንድን ነው? እሺ በቃ ክርስቲያን ብቻ እላለሁ። በእምነቷ ክርስቲያን የሆነች እድሜዋ ከ25 እስከ 35 የሆነ ብዙ አሉ። ሌላም እሺ፣ ሄርዬ ብዙ ክርስቲያን የሚባሉ እምነቶች ሁሉ የሆነች ክርስቲያን ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት ነው እንደ ኢትዮጵያዊ እሺ፣ እንደ ኢትዮጵያዊ ኦኬ። እድሜዋ ከሀያ አምስት እስከ ሰላሳ አምስት የምትኖርበት ሀገር አሜሪካ፣ ካናዳ፣ አውሮፓ የመጨረሻ ምርጫው ዩናይትድ አረብ ኤምሬት፣ እሱ ያለው ዩናይትድ አረብ ኤምሬት ነው። ጸይም ወይም ቀይ ቆንጅዬ ወይ ጸይም ቆንጅዬ ወይ ቀይ ቆንጅዬ ማለት ነው። ቁመቷ እስከ ሜትር ከሜትር ከ65 በላይ ወይስ በታች? በላይ። አር አንተ ሜትር ከስንት ነህ? ሜትር ከ65 በላይ የሆነ ቁመቷ፣ ስራ ያላት፣ አግብታ የፈታችን ችግር የለውም። ልጅ እስከ ሁለት ቢኖራትም ችግር የለውም። ይህን መስፈርት የምታሟየ እህቴ የኤርሚ ኮድ ዜሮ ስድስት ነው። ዜሮ ስድስት ጻፊ ዜሮ ስድስት እንዴ ማነው ቪዲዮ ሳበራ እስከዚህ ሳ ድረስ እንዲቀመጥ የተፈቀደለት መሳይ? ለምን ቅድም አሜሪካ ነገር የሚኖረው ስራ ቦታ ሆኖ ሱፍ እና እዚህ አንገቱ ላይስ ባጅ ምናምን አድርገው የገባው ልጅ ነው እንዴ? ማንም ይሁን ማን ህጉን ካላከበረ ይነቀላል። ሶሪ የቤቱን ህግ ማክበር አለባችሁ። እሺ፣ ዜሮ ስድስት የሚጽፉትን ኢንቫይት አርጉ። ዜሮ ስድስት የሚጽፉትን ሰላም ጥራሽ ዋርኒንግ ልታሰጠኝ? ሽሻ ክን እየሳብክ ነው፣ እዚህ ጋ ቁጭ ብለህ ጭሱ ታየ እኮ። ጉድ ጉድ ጉድ። ሻላይ ፍጭት ላይ የጠጣ ሽሻ ጋር የምትመኝት እሺ። ብለህ አሁን ሌላ ጊዜ ድልድ ሞክር ኤርሚ መሰለኝ ሚውት መሆኑን። እሽ የገባችሁት ሴቶች በቃ ይቅርባችሁ ለኤርሚ ከነበረ የገባችሁት ይቅርባችሁ። ሌላ ጊዜ በደህና በቃ ከቀልቡ ሆኖ ሲመጣ ይድረዋል ነው። ኤርሚ መጀመሪያ ሰባይክን አስተካክል ወንድሜ፣ ሚውትክን አብራ ሚውት ነቅ ሚውት ነቅ መአ ሽሻ ሰጥስብ ጭስ ዋርኒንግ ይሰጠኛል እኮ። እኔ ሌላ ጊዜ ኖ ኖ ለዛሬ በስንት እሺ፣ በቃ አትምጣ። በስንት የገባሁትን ነገር እሺ፣ ይህንን አይታ እየጠጣክ ሺሻ እየሳብክ ይህንን አይታ አምናበት የምትገባ ካለች ትምጣ። ደፋሯን ሴት አደንቃለሁ። ነይ ዜሮ ስድስት ጻፉ ኮዱን ኤርሚ። የኤርሚ ኮድ ዜሮ ስድስት ነው። ነይ ይኸው እየጻፉ ነው እነሱ። ይኸው አስገቧቸው። እሺ እና ያለናገቢያቸው አራት ቦታ አለ። ያው ወይኔ ጉዴ! ምንድን ነው? እየጠጣ ነው። እን ታዲያ ምን ልትሆኚ ገባች? ታዲያ እሺ ምስጋን ዮ ኤርሚ ሌላ ቀን ከቀልብክ ስትሆን ከቀልብክ ስትሆን እንዳታስቀምቅዋለሁ ከቀልብክ ስትሆን። እናንተ ግን ዜሮ ስድስት የምንጽፉ ሰዎች ግን ጤነኞች ናችሁ? እንዲህ ጥንብዝ ብሎ እኔ ቅድም እየጠጣ እንደነበረ አላወኩም። እንዲህ ጥንብዝ ብሎ ሺሻውን እያጨሰ እያያችሁት፣ አይናችሁ እያየን ልትገቡበት ነው። አብረው ያጨሳሉ። እሺ እ ምስጋን ንዴ በቃ እሱ ባልሽ እኮ ሄደ። ማሬ ለዜሮ ስድስት ጽፋ ነበር የገባችው፣ የመጨረሻው ቤኪ። አሁን ጊዜ ያለን አዲስ ሰው ማስገባት እንችላለን። የቤኪ መስፈርት እስከምመዘግብ ሌላ ሰው መግባት ይችላል፣ ማስመዝገብ ይችላል። መስፈርቱ እሺ። ቤኪ ወንድሜ እንኳን ደህና መጣ።

ሀያ ሰባት ሀያ አምስት እስከ ሰላሳ ከዩኬ ብትሆን አሪፍ ነው። አይ እኔ እንኳን ዩኬ አይደለሁም፣ ግን ያው ወደዛ የመሄድ ሀሳብ አለኝ። በቀቡ ማለት ነው። ከዩኬ ብትሆን ደስ ይለኛል። አሁን ያለሁት ዱባይ ነኝ። ቀይም ቀይም ብትሆን ኖርማል ችግር የለውም። ዋናው ላፍ ነው። እሺ ቁመቷስ መካከለኛ ያው ቁመቷ መካከለኛ ቦታ አሪፍ። ያው ስራ ቢኖራት የተመረጠ ይሆናል። ያ ስራ ቢኖራት እሺ። አይ፣ አልቀበልም ያላገባች። እኔ ያላገባሁም፣ አግብቼም አልፈተውም፣ ልጅ የለኝም። ያላገባች ልጅ እሺ የቤኪን መስፈርት የምታሟዪ እህቴ ካለሽ ቤኪ መስፈርት እስክንጨርስ የሚዩት አድርግ በጣም ይረብሻል አንተ ጋር ያለው ድምጽ የቤኪ መስፈርት የምታሟዪ እህቴ ካለሽ 07 ነው ኮዱ 07 በመጻፍ መግባትና ቪዲዮሽን አብርተሽ ማውራት እንችላለን መስፈርቱ የቤኪ በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 30 የሆነ ዩኬ ሀገር የምትኖር ኢንግላንድ ለንደን ማለት ነው ዩኬ የምትኖር ፀይም ወይም ቀይ መካከለኛ ቁመት ያላት ስራ ያላት ያላገባች ማለት አግብታ ማታ ከዚህ በፊት አግብታ ያልፈታች ልጅ ያልወለደች የሆነች እህቴ ካለች፣ ኤርሚ አረ ፍታ ተው። ግን መቶ ፍላወር ይልካል። አንድ ቁጥር ይጽፋል። ኤሚ ሰክርሃል። ተው እናስገባህም ዛሬ አለቅም።

ማውዝ ስላን እሺ አበዙ ቪዲዮ አብሪ ካለበለዛ ሚዩት አደረግሽ እና አሸኝሻለሁ ኦኬ እሺ እንዴት ነሽ ሚዩት አብሪማ ሚዩት ድምፁን አብሪው አይሰማንም ቪዲዮ ዜሮ ሰባት ጽፈሽ ነው የገባሽው ማሬ ስለዚህ የበኪን መስፈርት ታሟያለሽ ማለት ነው። እስኪ ንገሪ እሺ። ኦርቶዶክስ ኦርቶዶክስ ነሽ? ኖ። ታዲያ ዜሮ ሰባት ለምን ጻፍሽ? ዜሮ ሰባት ጻፉ ያልኩትኝ በእምነቷ ኦርቶዶክስ የሆነች እድሜዋ ከ25 እስከ ከ30 የሆነ ዩኬ የምትኖር ዩኬ ማለት ለንደን፣ እንግሊዝ ሀገር እንግላንድ፣ የምትኖር ቀይም ወይም ቀይ፣ መካከለኛ ቁመት ያላት፣ ስራ ያላት ከዚህ በፊት ያላገባ ያልወለደች ነበር ያልኩት። ለራስሽ ትዳር ከሆነ ትዳር ፈላጊ ነኝ ብለሽ ነው የምትገቢ። አሁን አንዴ ስለገባሽ ሚውት አድርገሽ ቁጭ በይና ተራሽ ሲደርስ ታስመዘግቢያለሽ አንቺ የምትፈልጊውን አይነት ሰው። እሺ፣ እሺ ቤቲ ቪዲዮ አብሪ። ሰላም ነው። ዜሮ ሰባት ጽፈሽ፣ ሊገባሽ ማሬ የቤኪን መስፈርት ታሟያለሽ። ኢትዮጵያ ነው ያለሁት እንጂ ሌላው ኦርቶዶክስ ነኝ። አዎ፣ ግን እሱ ዩኬ ነው የሚፈልገው። እሱ ያለው ዩናይትድ አረብ ኤምሬት ነው፣ ወደ ዩኬ ሊሄድ ነውእና እዛ ስለሚሄድ እዛ ሄዶ አግብቶ ወልዶ መኖር ይፈልጋል። ስለዛ ዩኬ ያለች ሴት ነው የሚፈልገው። የራስሽን መስፈርት ማስመዝገብ ክፈልግ ጠብቂ እዚህ ቁጭ በሚዩት አርጊና፣ እሺ እሺ። ለራስሽ ሌላ ሰው ማለት ነው። እሺ፣ የቤኪን መስፈርት የምታሟይ እህቴ ዜሮ ሰባት ጻፊ። ግዴታ ዩኬ ለንደን፣ የሆነች እህት ለንደን ሀገር የምትኖር መሆን አለባት። ቪዲዮን አብሪው ማሪያም፣ ሚዩት ብቻ ነው አድርጎ ያልኩትኝ ቪዲዮ አታጥፊ። እሺ ማሪዮ፣ ቪዲዮ አብሪ ማሪዮ። ሰላም እህቴ፣ ዜሮ ሰባት ጽፈሽ ነው የገባሽው? ማሪዮ ትዳር ፈላጊ ነው የገባሁት። ማሪዮ እንትን ዩኬ ነው የምትኖሪው? እኔ ትዳር ፈላጊ ብዬሽ ነው የገባሁት። ታዲያ በቃ ከዚህ በኋላ ሌላ ትዳር ፈላጊ እንዳታስገቡ። ዜሮ ሰባት ብቻ ስሜለሽን፣ ስም ስለሌላት ሲጀመር ስሜ ሌለው ሰው አናስተናግድም። ነቅያታለሁ። ስሜለሽን ድጋሜ እንዳታስገቧት። ስሜ ሌለው ሰው ምን ምን ብለን ልናወራሽ ነው ስም ሳይኖርሽ? እሺ ዜሮ ሰባት ብቻ በቃ ሶስት ትዳር ፈላጊ ገብቷል። ቤቲ ልነቅልሽ ነው ቪዲዮሽ ስለጠፋ፣ ቪዲዮሽን አብሪው፣ ጋብዥሻለሁ። ቪዲዮሽን አብሪው ካለበለዚያ ትሸኛለሽ ማሬ እሺ ሁለት ቦታ አለ። በዚህ ቦታ 07 ኮድ ማጽፍ ሰዎች ብቻ ነው የሚገቡት። አዲስ ሰው እንዳታስገቡ ጋይስ። የቤኪን መስፈርት የሚያሟላ ሰው ልደግምላችሁ አሁን ለገባችሁ አዲስ ላይቭን ጆይን ያደረጋችሁ ሰዎች ካላችሁ የቤኪ መስፈርት፣ በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 30 የሆነ ዩኬ ለንደን ማለት ነው የምትኖር ጸይም ወይም ቀይ መካከለኛ ቁመት ያላት፣ ስራ ያላት ያላገባች ያለወለደች፣ ከዚህ በፊት አግብታ ማታቅ ያለወለደች ማለት ነው። ሱሱ ቪዲዮ አብሪ። ዝም ብላችሁ ነው የምትለፉት። ቪዲዮ ካላበላችሁ ላችሁ እንደዚህ ደግማችሁ ኮመንት መጻፍ እንዳትችሉ ሚወት እያደረኩ ነው። ሸኛችሁ አሁን። ሱሱ ሸኛ። እሺ፣ ኩኩ ቪዲዮ አብሪ ማሬ ሰላም ኩኩሻ፣ አትታይም። ውይ አብርታ ነበረ፣ ቪዲዮ ግን ፊቱ አይታይም ነበር፣ ቴብል ምናምን ነበር የሚታየው። ዜሮ ሰባት ደቂቃው እያለቀበት ነው። የቤቲ ጋይስ ደቂቃው እያለቀበት ነው። የቤኪ ደቂቃ እያለቀበት ነው። ዜሮ ሰባት የቤኪ መስፈርት የምታሟሉ ዜሮ ሰባት ኮዱ ነው፣ ጻፉት ትገባላችሁ። ትክክለኛ ትዳር ፈልጋለሁኝ የምኖረው ዩኬ ነው። ማን ነው ሰው? አማን ወንድሜ፣ ከኮመንት ላይ የውልክ የኔ ፋሚሊዎች፣ የኔ ተከታዮች ከኮመንት ላይ አምነው እንጠብሱኛል ብለክ አስበህ ከሆነ ኮመንት ክን ሲጽፍ ውለህ ታድራለህ እንጂ ከኮመንት ላይ አምነው፣ አንተ ለትዳር ብቁ ከሆንክ ጀግና ወንድ ኮንክ፣ እዚህ ጋር ገብተህ ቪዲዮ አብርተህ ነው ትዳር ምፈልገው። በኮመንት ተደብቀህ አይሰሙህም። የእኔ ፋሚሊዎች አይሰሙም። ሴሊ አበዙ ልነቅልሽ ነው። ለምንድን ነው ያጨለምሽው ቪዲዮሽን? እሺ ሴሊ ቪዲዮ አብሪ። ወይ ክርቢት ናት የሳበችኝ። ሐቡይ ምን ምን ጽፈሽ ነው የሳበችሽ? አልጸፍኩም። መጀመሪያ ዩኬ ይምጣ ነው ያልኩ። እኮ አትስብሽማ፣ አትስብሽማ። ተነስተማሪ ዜሮ ሰባት ካልጻፍሽ አትስብሽም። ዜሮ ሰባት የሁሉ ሰው እየጻፈ ነው ጋይስ ኢንቫይት አርጓቸው እያለቀበት ነው ሰዓቱ ሁለት ደቂቃ ነው የቀረው ማርዬ ማናት ማርዬ ማርዬን ያግባት ማርዬ ማናት ጋይስ አላወቅኳትም ቅያኮ ቅያኮ ቪዲዮ አብሪ ቪዲዮ ካላበራሽ እንዲህ ደቂቃ ማን እናስቀምጥሽም? እዚህ ቤት 07 07 ሁለት ደቂቃ ነበር፣ አሁን አንድ ደቂቃ ላይ የቀረው ከ37 ሲል እናቆማለን። ከ27 ነው የጀመርነው። ለቤቂ ለአንድ ሰው አስር ደቂቃ ነው የሚሰጠው። የባከነ ደቂቃ ይጨመርለታል። ማርን ማርዬ ማን ናት? ማሪዮ ማሪዮማ እዛ ዩኬ አይደለችም። ዩኬ ነሽ? ስታምር ደግሞ ሀበሻ ማት መስልም ቅላቷ ቀላቷ ታምር። ያለሽ በጣም ቆንጅዬ ነሽ። እኔ እንዴት እናድርጋችሁ? በጣም ብዙ ነው። ሞዴሬተሮች ምን ያድርጉ? ምን ያድርጉ? ጨነቃቸው። የትኛው ትክክለኛ ዜሮ ሰባት የምንጽፉ ሜሪ? ዜሮ ሰባት ጽፈሽ ነው የገባሽው? አዎ ኦኬ፣ ስለዚህ የቤኪን መስፈርት ታሟያለሽ ማለት ነው። ይቅርታ መስፈርቱን እንኳን አልሰማሁትኝም እንደገና ብሰማ። እሺ፣ ታዲያ ዜሮ ሰባት የጻፍሽው ከምን አንጻር ነው? ውጭ ነበርኩኝ እንደ ድንገት ወጥቼ እያየኋችሁ ነበረ። ከዛ ወጥቼ ድንገት ቁጥሩን መስፈርቱን ኦርቶዶክስ ነሽ? ሙስሊም ነኝ። በቃ የራስሽን መስፈርት ታስመዘግቢያለሽ፣ ችግር የለውም። እሱ በእምነቷ ኦርቶዶክስ የሆነች የእሱ መስፈርት በእምነቷ ኦርቶዶክስ የሆነች እድሜዋ ከ25 እስከ 30 የሆነ ዩኬ የምትኖር እንግሊዝ ሀገር ማለት ነው። ዩኬ፣ ጠይም ወይም ቀይ፣ መካከለኛ ቁመት ያላት፣ ስራ ያላት፣ ከዚህ በፊት ያላገባች ያልወለደች ነው እሱ የሚፈልገው ፍሬ ቪዲዮ አብሬ አቡ በኮዳ ይሁን በስም ይሁን በስም ይሁን በስም ከሆነ ምን ይጽፋሉ? እሺ፣ በስም ከሆነ ምን ይጽፋሉ? ሁሉም የሰውየውን ስም መጻፍ ወይ የሴትየዋን ስም መጻፍ። እሺ፣ ቤኪ እንትን ካልቋል ሰዓት ካለቀ ሀያ ሰባት ነበር ያስገባው ከአሁን ከሰላሳ ስምንት እስኪ እኮ ኦኬ፣ አብዬ ችግር የለውም። አዎ ለእኔ ያላት የትኛው? እጠብቃታለሁ። አዎ እሮብ እሮብ እና እሑድ እሑድ እኔ ጋር ብቻ ፕሮግራም ቀን። እሺ ስለዚህ እሮብ እና እና ሮብ ደግሞ አዳዲስ ሰዎች ይኖራሉ። እድል ምሞክር እሺ። አመሰግናለሁ በጣም ሰላሙኝልኝ ሁላችሁ ሰላሙ። እሺ ተረኛ ማሪዮማ ነው። አትገድ ማይገባችሁ ማሪዮማ፣ እንኳን ደህና መጣሽ እህቴ። እቺን ሰላም ነው አለን? ማሪ፣ ምን የምን እምነት ተከታይ ይሁን? የክርስቲያን ኦርቶዶክስ እድሜው እድሜው ከሰላሳ አምስት በላይ ዚ እንደዚህ ነው። በሰል ያለ ሰው ነው ለትዳር የሚሆነው። ወጠጤውማ ምን ያደርጋል? ያደርቅሻል። እሺ፣ የት ሀገር የሚኖር? የትም ሀገር ቢሆን ግን ኢትዮጵያ የማይኖር ከኢትዮጵያ ውጭ የትም ሀገር የሚኖር መልኩ ፀይም፣ ቀይ፣ ጥቁር ችግር የለውም። መልኩ ቁመቱ አጭር፣ ረጅም፣ መካከለኛ፣ ረዥም ቢሆን ይመረቃል። ስራ ቢኖረውም ባይኖረውም ትቀበይዋለሽ? ኖ አይዋን ፋይናንሻል ስቴብል የሆነ ሰው ነው የሚፈልገው ኢሞሽናሊ ስቴብል የሆነ ማለት ወደ አማርኛ ሲተረጎም ጋይስ ገንዘብ ያለው ማለት ነው። በገንዘብ ጉዳይ ሀሳብ የማይገባው ሲያወጣ የማያንገራግር፣ የተማረ ቢሆን ደግሞ ይመረጣል። እኔ በደንብ ስላልተማርኩኝ የተማረ ሰው ቢሆን ይመረጣል። አግብቶ የፈታ ቢሆን ትቀባይዋለች ትግራይ

በእምነቱ ኦርቶዶክስ እምነት ተከታይ የሆነ ኦኬ፣ እድሜው ከ35 በላይ የሆነ ሀገር ውጭ የትም ሀገር የሚኖር መልኩ ችግር የለውም። ቁመቱ ረጅም ቢሆን ይመረጣል። ፋይናንሻሊ ስቴብል የሆነ ማለት በገንዘብ ጉዳይ ችግር የለም፣ ጭንቀት የሌለበት የማይጨንቀው ማለት ነው። ሲያወጣ ገንዘብ የማይጨንቀው ይሄን ልግዛ ለይሰው ላክ ባጀት አድርጎ የሚያወጣ ፋይናንሻሊ ስቴብል ይሆናል። እና የተማረ ቢሆን ይመረጣል ብላለች። አግብቶ የፈታም ቢሆን ችግር የለውም ልጅም ቢኖረው ችግር የለውም ብላለች። ይህን መስፈርት የምታሟላ ወንድሜ ካለ ኮዷ ዜሮ ስምንት ነው ኮዷ ዜሮ ስምንት ነው። ትጽፋለህ፣ ትገባለህ፣ ቪዲዮ ታበራለህ። ከዛ ጥያቄዎቿን ትመልሳለህ ማለት ነው። እሺ፣ ወደ ሜሪ እንሄዳለን። ዜሮ ስምንት የሚጽፉትን አስገቧቸው ጋይስ። ከዛ ወዲያው አስር ሞዴሬተሮች ዜሮ ስምንት የሚጽፉትን ኢንቫይት አርጋችሁ ገብተው ቪዲዮ እንዲያበሩ ኢንቫይት አርጋቸው። ከአንድ እስከ አስር እስከምትቆጥሩ ቪዲዮ ካላበሩ ሚዩት አርጋችሁ አውርዷቸው። ደግሞ ኮመንት መጻፍ እንዳይችሉ ሚዩት አርጓቸው። ኖ ማሬ ፋኒዬ፣ እንደዛ በጣም ይከብዳል። የግለሰቡን ስም ጻፉ ማለት ለሰው ይከብዳል። በኮድ ነው የሚሻለው። ኮድ ነው ሲምፕል የሚያደርግ። ለእኛ ህይወታችንን ያቀለለልን ኮድ ነው። እናመሰግናለን። ሰላም፣ ወንድም አለ። ወይኔ ሶፍዬ፣ ለምን ሙባረክ አበራ ኮድ

አመስገን ነቅለው ሰላም አገኘን። እሺ እሺ፣ አማንን አስወጡት። ቪዲዮ አላበራም እኮ እስካሁን። ለምን ቁጭ አለ እስካሁን ሳያበራ ቆይኖ ነው? እምቢ ብሎኝ ነው፣ እምቢ ብሎኝ ነው። እሺ ኢንቫይት አደርጋለሁ። ይሄው ኢንቫይት አደረኩ። እሺ ሜዲ፣ እንኳን ደህና መጣሽ እህቴ። ሚውት ነሽማ፣ ማይክሽ ዝግ ነው። እሺ እሺ፣ ይቅርታ ችግር የለም ውዴ። እሺ መስፈርታችን የሚጀምረው ከእምነት ነው። የምን እምነት ተከታይ ይሁን? ሙስሊም ቢሆን ደስ ይለኛል። እሺ ሙስሊም። እድሜው እድሜው ጋይ ሰላም ብለናል።